ሰላም ሰላም ጤና ይስጥልኝ። የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛለኝ። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ጀምሮ፣ ነባር ቤተሰቦቻችን ደግሞ እንደተለመደው ሸርና ላይክ እያደረጋችሁ አማርኛ እንዲሁም እንግሊዝኛ ማንበብና መጻፍ ለተቸገሩት ሁሉ አዳርሱልኝ እያልኩኝ ከወዲሁ አሳስባለሁ። አማረኛን እንግሊዘኛን ሊሆን ሂሳብንም ጨምሮ ባላችሁበት በኦንላይን በሳምንት አምስት ቀን እያስተማር እንገኛለን። እንግሊዘኛን ቀለል ባለ ሁኔታ በአጭር ጊዜ ብቻ አቀላጥፋችሁ እንድጽፉ እንድታነቡ እናደርጋለን። ብዙዎቻችን በተለያየ አጋጣሚ ይሄ ዕድል ሳይገጥመን በልጅነታችን ወደ ሌላ ሀገር ተሰደን አሊያም ደግሞ ወደ ንግዱ ዓለም ተሰማርተን ሊሆን ይችላል። ነገር ግን ክላስ ገብተን ለመማር እድሉ ያልገጠመን ብዙዎቻችን እኖራለን። ስለዚህ አሁን ደግሞ ቀለል ባለ ሁኔታ ቴክኖሎጂ ባመጣልን እቤታችን ላይ ሆነን በእጃችን ላይ በሚገኝ ስልክ ብቻ አቀላጥፈን ማንበብና መጻፍ እንችላለን ማለት ነው። ለዚህ ደግሞ እናንተ ትዕግስትና ጽናት ኑሯችሁ መከታተል ከቻላችሁ በአጭር ጊዜ ብቻ አቀላጥፋችሁ ማንበብ መጻፍ ትችላላችሁ። በውስጥ መስመር መማር ለምትችሉ ደግሞ ከዚህ ጋር በምናስቀምጥላችሁ ስልክ በመደወል በቀጥታ ሊሆን ይችላል። በኢሞ፣ በዋትሳፕ፣ በቴሌግራም ታገኙናላችሁ። በአጭር ጊዜ ብቻ በውስጥ መስመር በመማር ራሳችሁን መለወጥ ትችላላችሁ። ማንበብና መጻፍ እንድትችሉ እናደርጋለን። ዛሬ ይዤላችሁ የመጣሁት ደግሞ የተለመዱ ቃላትን እና ፍቾቻቸውን ነው ማለት ነው። ከዚህ ጋር እንደምታዩአቸው እያንዳንዱ ቃላት በአማርኛ የተፈቱ ናቸው እነዚህን እንዴት አድርገን ማወቅ አለብን? ዋናው ትልቁ ነገር መጀመሪያ ከመሰረቱ እንግሊዘኛ ማንበብና መጻፍ የማትችሉ የምትቸገሩ ልጆች ካላችሁ ከዚህ በፊት የተለቀቁ ቪዲዮዎች ስላሉ እነሱን ወደ ኋላ መለስ ብላችሁ እያንዳንዱን ማየት ይጠበቅባችኋል። ከዛ በመቀጠል ደግሞ ማንበብና መጻፍ የምትሞክሩ ልጆች ካላችሁ ደግሞ እናንተ ደግሞ እነዚህን ፊደላቶችን እነዚህን ቃላቶችን ትርጉማቸውን አንድ በአንድ ማወቅ ይጠበቅብናል። ከዚህ ጋር በየቀኑ የሚለቀቁ ትርጉም ያላቸው ቃላትን በሙሉ እያንዳንዱን ጭንቅላታችሁ ሴም ማድረግ አለባቸው። ከዚህ በተጨማሪ ደግሞ ማስታወሻችሁ ላይ እየጻፋችሁ አስቀምጧቸው። የሆነ ቀን ላይ ይጠቅሟቸዋል ማለት ነው። ስለዚህ አሁን ቀጥታ ወደ ትምህርቱ ስንሄድ እዚህ ጋር ዜድ ኦ ኤን ኢ ይላል አይደለ? ዜድ ኦ ኤን ኢ ማለት ዞን ማለት ነው። ዞን ማለት በእንግሊዘኛ ቃል ዞን ከሆነ ወደ አማርኛው ትራንስሌት ስናደርገው ደግሞ ቀጠና ይሆናል። ቀጠና። ስለዚህ ዞን ማለት ቀጠና ማለት ነው። ከዚህ ጋር እንደምታዩት ምንድነው ፈርኒቸር ለማለት የታሰበ ነው። ያው አንዳንዴ መቼም የሰው ስህተት አይጠፋም አይባልም። ከዚህ ጋር ሲኤች ሳይሆን የሚሆነው ቲዩአርኢ ነው የሚሆነው። ስለዚህ ፈርኒቸር ለማለት የታሰበ ነው። ይህንን አስተካክሉት። የቤት እቃ ለማለት ነው። እዚ ጋ ቲኤቢኤልኢ ነው የሚለው ቲኤቢኤልኢ። ስለዚህ ይህ ማለት ስናነበው ምን ብለን ነው የምናነበው? ቴብል ብለን ነው የምናነበው። ቴብል ቴብል፣ ቴብል ማለት ደግሞ በአማርኛ ፍቹ ምን ይሆናል? ጠረጴዛ ማለት ነው። እነዚህ አሁን የምታዩአቸው አጫጭር ቃላቶቹ ቤት ላይ የምንጠቀምባቸው እቃዎች፣ አካባቢያችን ላይ የምናቃቸው ሁሌም በአእምሯችን ሊመላለሱ የሚችሉ ናቸው። እነዚህ ለመያዝም አይከብዳቸውም። ስለዚህ ከእቃዎች ጋር በማያያዝ ቴብል ካለ ጠረጴዛ ነው። ስለዚህ ፈርኒቸር ካለ የቤት እቃ ነው። ዞን ካለ መኖሪያ አካባቢያችን ነው በሚል ቀለል ባለ ሁኔታ ያዟቸው። ነገ ከነገ በኋላ ከፍ እያላችሁ በሄዳችሁ ቁጥር እነዚህን ቃላቶችን በመጠቀም ምንድነው የምትመሰረቱት ሴንቴንስ ወይም አረፍተ ነገር ልትመሰረቱ ስለምትችሉ እነዚህን በማስታወሻቸው በመያዝ ለነገም እንድታስታውሷቸው ማድረግ አለባቸው ማለት ነው። ይሄ ደግሞ ምንድነው የሚለው? b o x ይላል አይደለ? b o x b o x ማለት ነው ማለት ነው። ቦክስ ቦክስ ቦክስ ማለት ምን ማለት ነው? ሳጥን ማለት ነው። box box means ሳጥን። g l a s s ይላል አይደለ? ይሄ ጅን እናነበው እንደማን ነው? እንደገ እንደገ። ብዙ ጊዜ ጂን እንደ ጀ የምታነቡ ልጆች አላችሁ እንደ እሱ ሳይሆን ልናነበው የምንችለው ጂ ፊደል የሚነበበው እንደገ ነው። ጄ ፊደል ነው እንደ ጀ እንደ ራሱ ሊነበብ የሚችለው እንጂ ገ ፊደል ጂ ይባል እንጂ መጀመሪያ መጠሪያ የእንግሊዘኛ ስሙ ሊነበብ የሚችለው ግን እንደገ ነው። ስለዚህ ይሄንን ፊደል ስናነበው ምን ብለን ነው የምናነበው? ግላስ ብለን ነው የምናነበው። እዚህ ጋር ያለውን ቃል ግላስ ብለን እናነበዋለን። ግላስ ማለት ደግሞ ማለት ነው ብርጭቆ ማለት ነው። ብርጭቆ ይሄ አሁን ማንኛውንም ሰው ያውቀዋል። ብርጭቆ ማለት ግላስ ማለት ነው የሚለው ካልሆነ በስተቀር ብርጭቆ የሚለውን የአማርኛ ቃል ማንም ሰው ያውቀዋል። ስለዚህ በእንግሊዝኛ ግላስ ብለን ማንበብ እንችላለን ማለት ነው። እዚህ ጋር ደግሞ ፎርክ ነው አይደል የሚለው ኤፍ ኦ አር ኬ ፎርክ ፎርክ ማለት ደግሞ ሹካ እቤታችን ላይ ማንኛውም ሰው ሊጠቀምበት የሚችል ቀልል ያለች ማንኪያ ሹካ እንላታለን። ስለዚህ እች ደግሞ በእንግሊዝኛ ምን ተብላ ትጠራለች? ፎርክ ፎርክ ቢ ኦ አይ ኤል ኢ አር ቦይለር ቦይለር ማለት ድስት ማለት ነው። ድስት ማንኛውም ሰው እቤት ሆኖ የሚጠቀምበት ወንድም ቢሆን ሴት እቤት ላይ ሊጠቀምበት የሚችል የምግብ ማብሰያ የምግብ ማብሰያ እቃ ነው ማለት ነው። እሱ ምን ተብሎ ይጠራል? ድስት በእንግሊዘኛ ደግሞ ቦይለር ብለን እንጠራዋለን። ቦይለር ቦይለር ኤስ ኤች ኦ ፒ ይሄ ደግሞ ምንምለው ስናነበው፣ ኤስ ኤችን ምን ብለን ማንበብ አለብን? ሸ ወይም ሽ ብለን እናነበዋለን። ሽ ስለዚህ እዚህ ጋር ምንድን ነው የሚሆነው? እቺ ስች በሸ ብንወክላትም የተከተለው ፊደል ኦ ስለሆነ ሾፕ፣ ሾፕ ብለን እናነበዋለን። ሾፕ፣ ሾፕ አያቸው። ይሄ ሾፕ ማለት ሱቅ ማለት ነው። ስች ከመጣ ሁሌም የሸዘር ነው የሚነበበው፣ በሸ ፊደል ነው። በሸ ፊደል አንደኛ፣ ሁለተኛ፣ ሶስተኛ ሊሆን ይችላል። ነገር ግን ውክልናው ስች የምናነበው በማነው? በሸ ፊደል ነው። ስለዚህ ሾፕ ፕ ማለት ደግሞ በ ፒ ፊደል ነች ኖርማል። በእንግሊዘኛም በአማርኛም ተመሳሳይ ድምፅ ነው ያለት ሾፕ። ስለዚህ ሾፕ ካለ ሱቅ ማለታችን። ሱቅ እዚህ ጋር ደግሞ ፒ ኤ ፒኢአር ይላል አይደለ? ፔፐር ማለት ነው ፔፐር፣ ፔፐር፣ ፔፐር ማለት ደግሞ ምን ማለት ነው? ወረቀት ማለት ነው። ወረቀት ፔፐር ካልነ ወረቀት ማለታችን ነው። ወረቀት አሁን ማንኛውም ሰው ሊጠቀምበት የሚችል በተለይ መጽሐፍና ማንበብ የፈለገ ሰው ሁሉ ወረቀቱና እስክርቢቶ ያነካካል። ስለዚህ ይሄ ወረቀትና እስክሪብቶ ፔን ይባላል። ይቅርታ እስክሪብቶ ፔን ነው የሚባለው። ወረቀት ከሆነ ደግሞ ፔፐር ይባላል ማለት ነው። ፔፐር። ከዛ ኤም አይ አር አር ኦ አር ይላል አይደለ? ይሄ ሚረር ነው የሚለው። ሚረር ሚረር። ማለት ደግሞ መስታወት ማለት ነው። ሚረር ሚ ኤም አይ ከተከተላል ሚ ነው የምትሆነው። አሊያም ደግሞ ም ልንላት እንችላለን። አንዳንዴ እዛ በኋላ አር አር ደግሞ ሚሚረር ብለን እናነበዋለን። ሚረር ማለት በአማርኛ መስታወት ማለት ነው። መስታወት፣ መስታወት፣ መስታወት አብዛኛው ሰው አሁን በተለይ ሴቶች እቤታቸው አይጠፋም። ስለዚህ ይህንን ልታውቁት ይገባል። ሚረር ሚረር። እዚህ ጋር ደግሞ ኬኤንአይኤፍኢ ነው አለ የሚለው ከናይፍ እንዳትሉ፣ ከናይፍ አይባልም። ኬ ብዙ ጊዜ ኤን ተከትላ ከመጣች ሳይለንት ትሆናለች። ኬ እና ኤን ተከታተለው የሚመጡ ከሆነ ብዙ ጊዜ ኬ ሳይለንት ትሆንና ሳይለንት ትሆናለች ማለት አትነበብም ድምፅ አይኖራትም ማለት ነው። ከዚህ ጋር እንደ ፊደሏ እንደ ማንኛውም ፊደል ከናይፍ ብለን አናነበውም። ማን ብለን ነው የምናነበው? ኤችን እዚችኛዋ ከኤን እንነሳና ናይፍ ብለን ነው የምናነበው። አጸጻፉ ህግ ስላለው ብቻ ኬ ኤን አይ ኤፍ የሆነ እንጂ ሲነበብ ግን ናይፍ ብለን እናነበዋለን። ናይፍ ናይፍ ናይፍ ማለት ቢላዋ ማለት ነው ናይፍ ማለት ቢላዋ ማለታችን ነው ናይፍ ካለ ማለታችን ነው ቢላዋ ቢላዋ ከዛ ከዚህ ጋር ደግሞ ቢኦ ቲ ቲ ኤል ኢ ላለ አይደለ ቢኦ ከሆነ ምን ብያቸዋለሁ ቅድም የሰባተኛ ፊደል ኦ የሚለውን ድምፅ ይወስዳል ስለዚህ ቦትል ቦትል ቦትል ቦትል ማለት ደግሞ ምን ማለት ነው ቦትል ማለት ጠርሙስ ማለት ነው። ጠርሙስ ቤታችን ላይ ልናገኘው የምንችል ተራ ታራ ነገር ነው። ስለዚህ እዚህ ጋር እያንዳንዱ የገለጽኩላችሁ ወይም ያነበብናችሁ ፊደላት ወይም ቃላት በሙሉ ቤታችን ላይ ልንጠቀምባቸው የምንችል በጣም ቀላል ቀላል ነገሮች ናቸው። ስለዚህ እነዚህም ደግሞ እናንተም በአእምሯችሁ ሸምዳችሁ ለመያዝ አይከብዳችሁም። ለመዋቅም ቀላሎች ናቸው ማለት ነው። ስለዚህ ቦትል ካለ ጠርሙስ ማለታችን ነው። ጠርሙስ ከዛ ሲኦፒፒኢአር ይላል አይደለ ይሄ ኮፐር ማለት ነው ኮፐር ኮፐር ኮፐር ኮፐር ካልነ መዳብ ማለታችን ነው። መዳብ እዚህ ጋ ቅድም ቢኦ ስንል የመጨረሻ ነው እንዳልኳችሁ ሁሉ ሲኦ ስንል የመጨረሻ ይሆናል። ስለዚህ ኮ እንላለን ማለት ነው። ኮፐር ኮፐር ኮፐር ጂኦኤልዲ ጎልድ ጎልድ ጎልድ ማለት ደግሞ ወርቅ ማለታችን ነው። ወርቅ ጎልድ ካለ የሆነ ሰው ወርቅ እያለ ነው ማለት ነው። ወርቅ በአማርኛ ወርቅ ማለት በእንግሊዘኛ ጎልድ ማለት ነው። ስቴሽን ስቴሽን ስቴሽን ለማለት ደግሞ ኤስቲኤ ቲአይኤኤን። እዚች ጋር በተለይ ቲአይኦኤን የሚመጡ ከሆነ መጨረሻ ላይ ሽን የሚል ድምፅ አላቸው አይ ኦኤን ወይም ቲይ ኦኤን የሚል እንደዚህ አይነት ወርድ ካገኛችሁ መጨረሻው ሽን ተብሎ የሚነበበው ሽን ሽን ሽን። አስታውሱ በደንብ። እቺ በአንድ ላይ ስናነባት ስቴሽን ትሆናለች ማለት ነው። ስቴሽን ማለት ደግሞ ጣቢያ ማለት ነው። ስቴሽን ማለት ደግሞ ጣቢያ ማለት ነው። ጣቢያ። እዚህ ጋ ደግሞ አርአይ ቪኢአር ይላል አይደለም? ሪቨር ማለት ነው። ሪቨር ሪቨር ሪቨር ማለት ደግሞ ምን ማለት ነው? ወንዝ ማለት ነው። አሁን እነዚህ ነገሮች በሙሉ ያየናቸው በጣም በቀላሉ ሁኔታ በቅርብ ልናገኛቸው የምንችለው በሰፈራችን በገጠርም በከተማም ልንጠቀምባቸው የምንችላቸው በጣም ቀላል ቀላል ቃላቶች ስለሆኑ እነዚህን ቃላቶች አሁንም በድጋሚ በደንብ አስታውሳችሁ በአእምሯችሁ ላይ መጻፍ ይጠበቅባችኋል። ከዛ በተጨማሪ ደግሞ ከዚህ ጋር ግሩፕ አለ ቴሌግራም ግሩፕ። እዛ ላይ እያንዳንዱ ጽፋችሁ አስቀምጡልኝ፣ እያረምኩ ስሳችሁን የማስቀምጥላቸው ይሆናል ማለት ነው ስለዚህ ወደ መጨረሻው እንሄዳለን። እዚህ ጋር ኢ ኤ አር ቲ ኤች ይላል አይደለ? ኢርዝ ማለት ነው። ኢርዝ ኢርዝ ማለት ደግሞ ሶሪ አርዝ ብለህ ነው የምናነበው። አርዝ አርዝ ካልነ ደግሞ መሬት ማለት ነው። አርዝ ማለት እኛ የምንኖርባት መሬት፣ ከፕላኔቷ አንዷ የሆነችዋ የሰው ልጅ መኖሪያ መሬት ተብላ ተጠራለች። እሷም በእንግሊዘኛ አርዝ ትባላለች። አርዝ ቤተሰብ ዛሬ ያየናቸው በጣም አጫጭርና የተለመዱ ቀለል ያሉ ለሁሉም ተደራሽ ሊሆኑ የሚችሉ ሁሉም ሰው ሊረዳቸው የሚችል በቀላል ጊዜ ብቻ ቀለጥፎ ማንበብ መጻፍ እንዲችል የምናደርግበት ቻናላችን ነው። ከዚህ በተጨማሪ በውስጥ መስመር መማር የምትፈልጉ ልጆች ደግሞ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኤሞ በዋትሳፕ፣ በቴሌግራም የምታገኙ ይሆናል። ይህ ቪዲዮ እንደደረሳችሁ ሰብስክራይብ እያደረጋችሁ ለሌሎችም ሸር እያደረጋችሁ አበረታቱን። ገና ጀማሪዎችም ከመሆናችን አንጻር ለሌሎች በጣም ብዙ ተደራሽነት ያገኝ ዘንድ ብዙዎች ይማሩበት ይለወጡበት ዘንድ እናንተ ድጋፍ ዛሬም ሁሌም ያስፈልገናል። ስለዚህ ድጋፋችሁ እንዳይለየኝ እያልኩ ከወዲሁ አሳስባለሁ። አብራችሁኝ ስለነበራችሁ ከልብ እያመሰገቡ በሌላ ክላስ እስከምንገናኝ ደግሞ የተለመደውን ስራችሁን እያከናወናችሁ ጠብቁኝ። መልካም ጊዜ የተመኘው፣ ቸር ይስጥልኝ፣ ሰንብት።